ሰላም፣ ድብልብል ስክ በያ እንዴ፣ መጣለሽ ድብልብል። ይኸው ለመጀመሪያ ጊዜ ማለት እንደዚህ ጌም ላይ ለመጀመሪያ ጊዜ አብረን ስንገባ አምሮባታል። ጤና ያርግላት። አንተም አምሮባት ደህና ናቸው። አረል በእናታቸው። መልካም እድል ፋሚሊዎቼ ሁላችንም መልካም እድል። ታብታብታብታብ ታፕታቡን አንድ ሚሊዮን የእኛ ፋሚሊዎች ናቸው። እንቆቻቸው መከታው ትንሽ አቀየዛቻ ደራላቸዋለሁ። ዛሬ ምንም አናሸንፍበት ምንም ልዩነት የለውም። እኔ ሳላችሁ እነግራችኋለሁ። ታይሚንግ ያውቃሉ፣ የሚሰጡበትን ታይም ያውቃሉ ምናምን እና እንደኛ ሊኖር አይችልም። እንደኛ ሊኖር አይችልም። ግላቭን መጠቀም ታይሚንግ ማለት የትኛው ሰዓት መስጠት እንዳለብን፣ አንድ ሰከንድ ቫሉ ያለው እውነት ሊያልቅ ሲል ባንዴ ሊበልጠኝ ይችላል። ናምንሱን ነገር ብቻ በደንብ እየተከታተላችሁ መጫወት ነው። እናሸንፈዋለን፣ የኛ ጨረቃ ፋሚሊ

ለማ ይሄ ምን ይዝፈንላት? ቤተሰብ እስኪ፣ ተይሃና ተይሃና፣ አብ ጎዳና ልብ ደከመና <laughs> <laughs>

አዘፈኔም ባለፈው ከዛ ዘፈንኩለት እና ጋብዙት ብዬ ሁላ ቲክቶክ ላይ በጣም አጨናንቀውት፣ የእኔ ውድ ቤተሰቦች አመሰግናለሁ። ወደደኝ ስወድ በንፁ ስሜት ይጠብቀኛል። ጥሩ ቀን ገና ከፊት ያለፈን ታሪክ ለማሰብ ጊዜም የለኝም

ዘፈኛ ደስ ያለሽን ዘፈን የፈለግሽው ሰስኩታ ነው። እየደበረኝ እንዳይደበርሽ የምር እንዳይደበርሽ። ዘፈኛ ዘፈኝ እያሉ ያሉት ዘፈኝ